ጤና ይስጥልኝ ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያል አርዕስተ ዜናዎቹ እናስቀድማለን። አብራችሁን ቆዩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በተለያዩ የሀገሪቱ ክፍሎች የሚገኙና በአሁኑ ወቅት መሪ ሊቀ ጳጳስ የሌላቸውን የአህጉረ ስብከትን በተመለከተ አዲስ ውሳኔ ማስተላለፉ ተገልጿል። ዝርዝር አለ። በቴኳንዶ የወርቅ ሜዳሊያ አሸናፊዋ በፍቅረኛዋ መገደሏ ተገልጿል። ተሰሙታላችሁ። በዘራፊነት ይወቀስኩት ከኢሃደግ በፊት የነበረውን መንግሥትን ነው እንጂ ኢሃደግን አይደለም ሲሉ አቶ ጌታቸው ረዳ ተናግረዋል። በምን ጉዳይ ይህ ሊናገሩ ቻሉ? ዝርዝር አለ ከተለያዩ የኢትዮጵያ አካባቢዎች ለዶቼ ቤሌ የሚዘገቡ ጋዜጠኞች ዘገባ እንዳይሰሩ በመንግስት መታገዳቸው ተገልጿል። ዝርዝራል በአማራ ክልል በሚገኙ ገጠራማ አካባቢዎች የተካሄደ አዲስ ጥናት የሴቶችና የወንዶችን ልዩነት ከፋብሎ አስቀምጦታል። በዝርዝሩ ትሰሙታላችሁ። የኦሮሞ ፌዴራላዊ ኮንግረንስ በምዕራብ ሸዋ ዞንና ወረዳ በንጹሃን ዜጎች ላይ የተፈጸመውን ጥቃት ተከትሎ መንግስትን መክሰቱ ተገልጿል፣ ትሰሙታላችሁ። የራያ አላማጣ ሀገረ ስብከት አመራር በታጣቂ ኃይሎ የታፈነ መወሰዳቸው ተገለጸ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝ ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የራያ አላማጣ ሀገረ ስብከት አመራር በታጣቂ ኃይሎች ታፍነው መወሰዳቸው ተዘገበ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የራያ ሀገረ ስብከት አመራር ከሶስት ቀናት በፊት በታጠቁ ሰዎች ታፍነው መወሰዳቸውን የሀገረ ስብከቱ ዋና ስራ አስኪያጅ አስታውቀዋል። ታፍነው የተወሰዱት የሀገረ ስብከቱ የሂሳብ ክፍል ኃላፊ መሆናቸውን ለሐራሚም ቤት የተናገሩት የሀገረ ስብከቱ ስራ አስኪያጅ ልቀስ ዩማን ሀብቷ አየነው። በትግራይ ክልል የተቋቋመውን የመንበረ ሰላም ሀገረ ስብከት ደጋፊ የሆኑ የህወሃት ታጣቂዎችን ለድርጊቱ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 በአማራ ክልል በሚገኝ ገጠራማ አካባቢ የተካሄደ አዲስ ጥናት በአካባቢው በወጣት ሴቶችና ወንዶች ቁጥር መካከል ከፍተኛ አለመመጣጠን መኖሩንና የወሊድ መጠን ከሀገር አቀፍ አማካያን አንጻር በእጅጉ ማሽቆልቆሉን ይፋ አደረገ። በብርሃን ጤናና ሥነ ሕዝብ ክትትል ሳይንስ የተካሄደው ጥናቱ እንዳመለከተው በተለይም ከ15 እስከ 24 ዓመት ባለው የእድሜ ክልል ውስጥ ለእያንዳንዱ መቶ ሴቶች 160 ወንዶች እንደሚገኙ ታውቋል። ከዚህ ጋር ተያይዞ በአካባቢው ያለው የወልድ መጠን አንድ ሴት በህይወት ዘመኗ በአማካይ ከ3 እስከ 4 ልጆችን ብቻ እንደምትወልድ ያሳያል። ይህ አሃዝ እንደ አውሮፓውያን አቆጣጠር ከ2016 ከነበረው የኢትዮጵያ ሀገር አቀፍ አማካኝ ከ4 እስከ 6 ልጆች ጋር ሲነጻጸር በ25 ቅና ግማሽ አሳይቷል። የጥናቱ አዘጋጆች እንደሚገምቱት የዚህ አስገራሚው ለውጥ ዋነኛ መንስኤ ወጣት ሴቶች ለተሻለ የትምህርትና የስራ እድል ፍለጋ ከገጠር ወደ ከተሞች በብዛት እየፈለሱ መሆናቸው ነው። ይህ ስደት በገጠሩ አካባቢዎች የሴቶችን ቁጥር እንዲቀንስ ሲያደርግ፣ የወሊድ መጠኑ እንዲያሽቆላቁል ከፍተኛ አስተዋጽኦ አድርጓል ተብሏል። ጥናቱ በኢትዮጵያ ገጠራማ አካባቢዎች እየተከሰተ ያለውን ሰፊ ማህበራዊና ስነ ህዝባዊ ለውጥ አመላካች መሆኑ ተገልጿል። የኦሮሚያ ፌዴራላዊ ኮንግረንስ በምዕራብ ሸዋ ኖኖ ወረዳ በንጹሃን ዜጎች ላይ የተፈጸመውን ግፍ የተሞላበት ጭፍጨፋን አስመልክቶ ባወጣው መግለጫ መንግስት የዜጎችን ደህንነት ባለመጠበቁና ለጥቃቱ ጠያቂ በሆኑ አካላት ላይ እርምጃ ባለመውሰዱ በኃላፊነት ጉድለት ወቅሷል። ኮንግረንሱ በመግለጫው እንዳመለከተው የአካባቢው ህብረተሰብ ደህንነቱ እንዲጠበቅለት በተደጋጋሚ እወክላችኋለሁ የሚለው መንግስት ቢጠይቅም መንግስት ምላሽ ከመስጠት መቆጠቡን ቀጥሏል ሲል ገልጿል። ከአካባቢው ነዋሪዎች ያገኘሁት ባለ መረጃ ላይ በመመሠረትም የመንግስት ኃይሎች የአካባቢውን ነዋሪዎች ትጥቅ ሲያስፈቱ፣ በሌላ በኩል ጽንፈኛ ሚኒሻዎች የታጠቁ ኃይሎችን ግን በነፃነትና ያለምንም ህጋዊ ጠያቂነት እንድንቀሳቀሱ ተደርጓል ሲል ፓርቲው በመግለጫው አስታውቋል። በመሆኑም ኦፌኮ የሚከተሉትን እርምጃዎች በአስቸኳይ እንዲወሰዱ ጠይቋል። የፌዴራልና የክልሉ መንግስት ኃይል ወደ አካባቢው በመላክ የህዝቡን ደህንነት እንዲያስጠብቁ፣ በተፈጠረው ድርጊት ላይ ገለልተኛና ግልጽ የሆነ ምርመራ እንዲያደርጉ መንግስት ህጋዊ ኃላፊነቱን ባለመወጣቱ ተጠያቂ እንዲሆን፣ ለችግሩ ዘላቂ መፍትሄ ለማምጣት መንግስት ራሱን ለፖለቲካዊ መፍትሄ ዝግጁ አድርጎ እንዲንቀሳቀስ ጠይቋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ በተለያዩ የሀገሪቱ ክፍሎች የሚገኙና በአሁኑ መሪ ሊቀ ጳጳስ የሌላቸው አውግረ ስብከትን በተመለከተ አዲስ ውሳኔ አስተላለፈ። በውሳኔውም አራት ብፁዓን አበው ሊቃነ ጳጳሳት በራሳቸው ሀገረ ስብከቱን እንዲያዙ፣ ሌሎች ሀገረ ስብከቶችም በጊዜያዊነት በኃላፊነት እንዲመሩ ተመድበዋል። ውሳኔው የተላለፈው ቅዱስ ሲኖዶስ በቅርቡ ባካሄደው ምልአተ ጉባኤ ሲሆን ይህም በእነዚህ አጉረ ስብከት በሚገኙ ምዕመናን ያቀረቡትን ብፁዓን አበው ሊቃነ ጳ ራሳት ይመደቡልን ጥያቄ ተከትሎ የተሰጠ ምላሽ መሆኑ ተገልጿል። በዚህም መሰረት ምልአተ ጉባኤው ያስተላለፋቸው ውሳኔዎች የሚከተሉት ናቸው። ብፁ አቡነ ቶማስ የምስራቅ ጎጃም ሀገረ ስብከት ሊቀጳጳስ፣ የአዊና የመተከል ሀገረ ስብከት ኃላፊነትን ደርበው እንዲመሩ ተወስኗል። ብፁ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ሊቀጳጳስ፣ የደቡብ ወሎ ሀገረ ስብከትና የከሚሴ ልዩ ዞን እንደርበው እንዲመሩም ተወስኗል። ብፁ አቡነ ኒቆድሞስ የምስራቅ ሀረርጌ ሀገረ ስብከት ሊቀጳጳስ፣ የምስራቅ ወለጋና ና የሆረ ጉሩን አህጉረ ስብከት ስብከት ደርበው እንዲመሩ ተወስኗል። ብፁዕ አቡነ ኤውስጣጤዎስ የኢሉባቦር ሀገረ ስብከት ሊቀጳጳስ የምዕራብ ወለጋ ሀገረ ስብከትን ደርበው እንዲመሩ ተወስኗል። ቅዱስ ሲኖዶሱ እነዚህን ውሳኔዎች ሲያስተላልፍ ምደባዎቹ ቋሚ እንዳልሆኑ አጽንኦት ሰጥቷል። ውሳኔው እነዚህን አጉረ ስብከቶች በዘላቂነት የሚመራቸውን ሊቀጳጳሳት እስኪያገኙ ድረስ የአስተዳደርና የመንፈሳዊ አገልግሎት ክፍተት እንዳይፈጠር ለማድረግ ያለመ ጊዜያዊ መፍትሄ መሆኑን ከሲኖዶሱ የተገኘው መረጃ ያመለክታል። በዘራፊነት የወቀስኩት ከኢህአዴግ በፊት የነበረውን መንግስት ነው ሲሉ አቶ ጌታቸው ረዳ ተናገሩ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ከደቂቃዎች በፊት በፌስቡክ ገጻቸው በትግርኛ ይህን ብለዋል። በቅርቡ ባሌ በነበረው ጉብኝት አንድ ንግግር አድርጌ ነበር። በዚሁ ንግግሬ ከ13 ዓመት በፊት ወደ አካባቢው እንደተጓዝጎ በመግለጽ የአካባቢውን ሀብት ለመዝረፍ ሲባል እንኳን እንዴት መንገድ አይሰራ ማለት ይታወሳል። ይህን ንግግር ታዲያ ሰዎች ከአውድ ውጭ እንደተረዱት ተገንዝቤ ያለው እኔ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 በተለያዩ የኢትዮጵያ አካባቢዎች ለዶች ቬሌ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ ለጊዜው መታገዳቸውን ተቋሙ አስታወቀ። ዶች ቬሌ ማምሻውን በይፋዊ የፌስቡክ ገጹ ላይ ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን ዛሬ በጻፈው ደብዳቤው ዶች ቬሌና ወኪሎቹን የኢትዮጵያ ህግና ደንብን ጥሰዋል፣ ሙያዊ ስነ ምግባርን አያከብሩም በማለት ወቅሷል ሲል አስታውቋል። የሚዲያ ተቋሙ በመግለጫው ከ1980ዎቹ ጀምሮ ኢትዮጵያ ውስጥ በሚገኙ ዘጋቢዎች አማካኝነት የኢትዮጵያ ፖለ ካዊ ምጣኔ ሀብታዊና ና ማህበራዊ ጉዳዮችን እንዲሁም የአፍሪካ ህብረትን ጨምሮ ኢትዮጵያ ውስጥ የሚንቀሳቀሱ አካባቢያዊ አህጉራዊና ዓለም አቀፍ ድርጅቶች ተቋማትና ማህበራትን እንቅስቃሴና ክንዋኔዎችን ሲዘግብ መቆየቱን አስታውቋል። እንዲሁም ከ 201 ዓ ም ጀምሮ የወኪሎቹን ቁጥር በማሳደግ መቀሌ፣ ባህርዳር፣ ደሴ፣ አዲስ አበባ፣ ሐዋሳ፣ ድሬዳዋ፣ አሶሳ በሚገኙ ዘጠኝ ወኪሎቹ አማካኝነት መረጃዎችን በማሰባሰብ ገለልተኛና ሚዛናዊ ትክክለኛ ዘገባዎች ለኢትዮጵያ ህብረተሰብ ሲያዘራጭ መቆየቱ መግለጫው አመልክቷል። ይሁንና የኢትዮጵያ መገናኛ ብዙሃን ባለስልጣን ዛሬ በጻፈው ደብዳቤው ዶቼ ቤሌና ወኪሎቹን የኢትዮጵያ ህግና ደንብ ጥሰዋል፣ ሙያዊ ስነ ምግባርና የአከብሩን በማለት ወቅሷል ሲል መግለጫው ገልጿል። በመሆኑም ከዛሬ ጀምሮ ኢትዮጵያ የሚገኘው የዶቼ ቬሌ ዘጋቢዎችን የስራ ፈቃድ ለጊዜው ማገዱን የገለጸው መግለጫው ባለስልጣኑ ጊዜያዊ እያለው እገዳ ስለሚቆይበት ጊዜ የገለጸው ነገር አለመኖሩን አክሏል። በቴኳንዶ የወርቅ ሜዳሊያ አሸናፊዋ በፍቅረኛዋ መገደሏ ተገለጸ። በምስራቅ ሸዋ አዱለላ ከተማ የፍቅር አጋሩን በመኖሪያ ቤቱ ውስጥ ገድሎ የተሰወረውን ግለሰብ በተመለከተ በዘይሰጠን ሰጠን ሲሉ ቤተሰቦቿ አጠየቁ። ተጎጆዋ የ19 ዓመት ታዳጊ ስትሆን በቴኳንዶ ዘርፍ በተለያዩ ውድድሮች ላይ መሳተፍና የወርቅ ሜዳሊያ ላይ ማግኘት የቻለች ታዳጊ እንደነበረች የቴኳንዶ አሰልጣኝ የሆኑት ማስተር ዘሪሁን ዘውዴ ገልጸዋል። ድርጊቱን ፈጻሚው ግለሰብ በትክክል የመታወቂያ ስሙ ያልታወቀ ሲሆን ከተጎጆዋ ጋር እናቷ ቤት አንድ ክፍል ተሰጥቷቸው ይኖሩ እንደነበር ተገልጿል። ይሁንና ከአራት ቀናት በፊት ታዳጊዋን በምን ምክንያትና በምን እንደሆነ ግልጽ ባልሆነ መልኩ ሕይወቷን አጥፍቶ መሰወሩ ተገልጿል። ድርጊቱን ከፈጸመ በኋላ የተጎጂዋን የእጅ ስልክ ጨምሮ ሌሎች መረጃዎችን ይዞ እንደተሰወረ ተጠቁሟል። ግለሰቡን ከፎቶ ውጪ ከየት አካባቢ እንደመጣና ትክክለኛ ስሙንና የግል መረጃዎቹን ከሟች ውጪ በአካባቢው ቤተሰቦቿን ጨምሮ በአግባቡ የሚያውቅ ሰው አለመኖሩ ተገልጿል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዝናቸው አጫጭር መረጃዎችን ይመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ቸርንቆይ